ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ይብዛልኝ። እንዳያችሁት ነው ማለት ነው። እንግዲህ እዚህ ጋር ልጅቷ ፊሊፒን ናት ማለት ነው እና ይሄ ደግሞ የሚሰራበት ልጆች ናቸው ማለት ነው እና በጣም ከባድ ነው ማለት ነው። እንዴት እንደሚያመናጭቁ አስባችሁታል። እንደዛ ቤት ላይ ከመስራት እንዶ በህይወት መውጣት ነው የሚሻለው ማለት ነው። ከቤቱ ልጅቷ ትግስቷ በጣም ነው አደነኳት። እና እሱ ሀገር ላይ በጣም ከባድ ነው ማለት ነው። የእያንዳንዳችንም እድል የእያንዳንዳችን እጣፋንታ በጣም ከባድ ነው ማለት ነው። እግዚአብሔር ከእንደዚህ አይነት ነገር፣ ከእንደዚህ አይነት ቦታ፣ ከእንደዚህ አይነት ልጆች እግዚአብሔር ይሰውራችሁ ማለት ነው። እና አረብ ቤት አንዳንዴ መልካም የሆኑት ልጆቹም አሉ። ሁሉም አንድ ናቸው ማለት አይደለም። በጣም ደግሞ ጨምላቃ የሆኑት እንደዚህ እናት አባት በማሳደግ የበደላቸው ምንም የማይሰሙ አሉ ማለት ነው። ስለዚህ ያው ልጅ ቤት የምትሰሩት እንደዚህ አይነት ልጆች ሲኖሩ በጣም ያሰጋል ማለት ነው። እንግዲህ ይሄ ልጅ እንደሚታዩት ትንሽ ልጅ ነው። እንዶ አስር አመቱ እንኳን የሚሞላ አይመስልም ማለት ነው፣ ህፃኑ ማለት ነው። እና ሌሎች ፊልፒኖቹም አሉ ሌሎች እህት ወንድሞቹም አሉ የራሱ ማለት ነው። አጠገቡ ላይ አይታቸዋል ማለት ነው። እንዳያችሁት ነው እረፍ እያለች ቪዲዮ እየቀረጽ ሆኖ እያለች በምን እንደፈለገ አይታወቅም። በጣም ግግምላል ማለት ነው። እና ልጅ ቤት ሲሰሩ እግዚአብሔር እየጠብቃችው እናው ጥንቃቄ አድርጎ ምናልባት እንደዚህ አይነት ክፉ ልጅ ልጆች ካሉ እንደዚህ የማይሰማ ሰውና ሰውን ለማጋጨት እንደዚህ ጸበኛ ልጅ ሲኖር ከዚህ ሁሉ ያው አንደኛ ቪዲዮ ሲቀርጹ ነበር ማለት ነው። ምክንያቱም ያ ቪዲዮ ለምንድን ነው ለብዙ መረጃ ይሆናል ማለት ነው። እናት አባት እንኳን ቤት ውስጥ ሳይኖሩ ሲቀሩ እንደዚህ ቤቱስ የሚያምጸው ከሆነ ያ እናት አባት ሲመጡ ደግሞ ይሄን አሳይቶ ነገሩን ወደ እናት አባት ያስተላልፋሉ ማለት ነው። ምናልባት ያው ቤተሰቦቹን ደግሞ እናት አባቱን መጥፎ ከሆኑ ይህ ቪዲዮ ደግሞ ያው ወደ ቢሮ ቢትሄድ እንዲሁም ደግሞ ወደ ህግ አካላት ቢትቀርበው ለዛ ለዛ ደግሞ በጣም ይጠቅማል ማለት ነው። እና ልጅቷ ትግስቷን በጣም ነው አደነኩት እኔ ቢሆን በጥፊ ዛ ጥርቅርቅ ጋር ጌ ነበረ የሚጨርሰው። እኔ ትግስት ብቻ ከባድ ነው። አንዳንዴ ማታገዝ በጣም መልካም ነው። ማታገዝ ዋጋ ያስከፍላል ማለት ነው። እና የልጅቷን ትግስቷን በጣም አደነኳት። እና እግዚአብሔር ይርዳችሁና ልጅ ቤት የሚሰሩት ጥንቃቄ አድርጉ፣ ለማለት ያህል ነው። ከእንደዘነ ከደረቅ ልጅ እግዚአብሔር እንደዚህ ይሰውራችሁ፣ እንደዘነ እድልም አይጋጠማችሁ። ያው እንግዲህ ሰው አገር ላይ ትልቅም ብንሆን እድሜያችንን ከነሱ በላይ ብንሆንም ያው ሰው አገር ነው አለ አይደለ? ምላስ እያለን ለማውራት አፍ እያለን በቃ ከነሱ ታናሽ ሆነን ዝቅ ብለ ነው የምንገኘው ማለት ነው። ምክንያቱም ያው እናውቃለን ይህ ሁሉ እያለ እየሰማን እንደመጠኑ ማለት ነው። ሰው ሀገር አቅም እያለን አቅም እንደሌለን ጉልበት እያለንም ደግሞ ጉልበት እንደሌለን ነው የሚያደርገን ማለት ነው። የዛን ያስባችሁታ፣ ብትመታ የሆነ ነገር ብታደርገው ዳ ማለት ለህይወቷ ነው ማለት ነው። እድሜዋን ደግሞ ያው እስር ቤት ብቻ ከባድ ነው ማለት ነው። እና እንደዛ ነው። ልጅ ቤት ከማስራት እጅግርን በጤና ወደ ሀገር መግባት ወይ ደሞ ቤት ቀይሮ መስራትን እንመርጣለ ማለት ነው። እንደኔ ከሆነ በጣም ነው የሚከብደው፣ እውነት በጣም በጣም ነው። እኔ እሷ እንደዚህ እሷን ባመናጨቀው እኔ ተናደድኩት ማለት ነው፣ በጣም ማለት ነው። እና ልጅቷ ደግሞ በጣም ነው አሳዘነችኝ። እንደ በደፎቅ እየወጣች ቆኖ አይታችሁ ከሆነ በዛ ለራሱ ልጁ ምንም ልቶ አልቻለም ማለት ነው። ደረቱን ነፍቶ ነው ወደሱ ወደሷ የምትቀርበው ማለት ነው። ያ በአጭሩ ልጁ የሚፈልገው ምንድን ነው? ልጁ የሚፈልገው በአጭሩ ጸብ ነው ማለት ነው። ወይ ሆኖ እንዲትመታ በቃ የሆነ ከሷ የበላይ ሆኖ በቃ ብቻ ምን አይነት ልጅ እንደሆነ እግዚአብሔር ያውቃል። እኛ የምናውቀው ነገር የለም ማለት ነው። እና በጣም ይከብዳል። ለማንኛውም ጥንቃቄ አድርጉ። ልጅ ቤት የምትሰሩት እንደዚህ ነገር ስኖር እንደዚህ በድብቅም ሆነ ለሁለት ሆናችሁ እንደዚህ የሚሰሩ ከሆነ የቪዲዮ መረጃ ይዛችሁ፣ ለክፉ ቀን ይጠቅማል ማለት ነው እላቸዋለሁ እህቶቼ። ያው አረብ ሀገር ስንኖር በጣም ከባድ ስለሆነ ባጭሩ ይሄን ላሳያችሁ ብዬ ነው። በየቤቱ ምን አይነት ጉድ እንዳለ፣ በየቤቱ ምን አይነት ነገር እንዳለ ያው ለማሳየት እና እንድታይ ስለፈለኩ ነው። በሰሞኑ በጣም በሚዲያ ላይ እየተዘዋወረ ነበረ፣ ብዙ ሰው ደግሞ አይቶታል ማለት ነው። ስለዚህ ያው ይሄ ቪዲዮ ደግሞ ያው በሚዲያ ላይ ስለተለቀቀ ለልጅቷ መፍትሔ ይኖራታል ብዬ ነው የሚያስበው ማለት ነው መፍትሄ ይኖራታል ወይ ከዛ ቤት የምትወጣበት ወይ ደግሞ ቤተሰቦቹ ልጅን የሚቀጡበት እንደዛ ነው። መፍትሄ ይኖራል ብዬ ነው የሚያስበው ያው የለመደ የለመደች ጦጣ ሁልጊዜ ሸንጣጣ እንዳሉ የትኛም ሰራተኛ ቢመጣ እንደዛ ነው። ልጅ እናት አባት በስርዓት ካላሳደጉ ካልቀጡበት፣ ካልተቆጡበት በጣም ከባድ ነው ማለት ነው እናው ለማንኛም ጥንቃቄ አድርጉ። እግዚአብሔር ባለንበት ቦታ ሁላችንም ይጠብቅን ማለት ነው ከእንደዘነን ነገር እና በራሴ በኩል በጣም ተናድጄ ያለው በጣም ነው ያናደደኝ ማለት ነው። ይህ ወንድሞች እና ሰላማችሁ ባላችሁበት ቦታ ባላችሁበት ምድር ይብዛ እና በትንሹ አንማረር፣ በየቤቱ እንደዘነ ስቃይም ስላለ ነው ማለት ነው። ባለንበት እግዚአብሔርን እያመሰገንን መኖር ነው ማለት ነው። ስለዚህ ያው መግባት መውጣታችንን በእግዚአብሔር የተጠበቀ ይሁን ከእንደዘነ ከክፉት ትውልድ ከእንደዘነ ከክፉ አመፀኛ ቤቶች ልጆች ካሉበት እንደዘነ እድልም አይጋጠማችሁ እንደዘነ እድልም አይደርሳችሁ። እና ላይክ ሳብስክራይብ በማድረጋችሁ ቤተሰቡ ነው።